የሙዚቃው ይሻላሃል ይባላል ይቻላል ከማለት አንጻር ሳይሆን ሙዚቃ ሁሌ ሲያዳምጠው ሙንከር ነው ብሎ ነው የሚያዳምጠው፣ ሙስሊም የሆነ ሰው፣ አቅል ያለው ሰው። መንዙማና ነሺዳን ግን እውቅና የሰጡት ሙብተዲዎች ስላሉ ወደ አላህ ያቃርባል ብሎ ነው የሚያዳምጡት። የኩፍር ሥራ ስላለበት ነሺዳ ወይ ከመንዙማ ሙዚቃ ይሻላል ይባላል። ለምን ሰውዬው ለመጠንቀቅ ቅርብ ነው ከማለት አንጻር ነው እንጂ፣ ሁለቱም ሙንከሮች ናቸው። ሁለቱም ጸያፊ ነገሮች ናቸው። ነካሊድ ክብሮም መንዙማ ወይ ነሺዳ እኔ ችግር አለው ብዬ አልልም፣ በእኔ አመለካከት ይላሉ። እስላም እኮ በአንድ ሰው በግለሰቡ አመለካከት አይደለም። መረጃ አለን እኛ። ቁርአን ላይ የሌለ ውዳሴ ነሺዳ ላይ ይገኛል። ስለ ነብዩ ከሰማይ ያለመሰላል ዱብ ወይ ቤት ገነባለሁ ብሎ የወጣ አናጺ ያለመሰላል ዱብ ሲል እግሩ ይሰበራል። እንደዚህ ነው የምትሆነው። ለዛውም ዳይ ነኝ ብሎ ፊት ለፊት ቀርቦ ማለት ነው። ከላ ስለ ነቢዩ ውዴታ፣ ስለ ነቢዩ ፍቅር፣ ስለ ነቢዩ ኡዱ አደራረግ፣ ምግብ አበላል፣ እያንዳንዷ ነገር በቁርአን ባዲስ ተቀምጣለች። ይሄ ነው በቂ ነሺዳማ ቦዘኔዎች እስላም ላይ የቀላቀሉት ነው እንጂ እስላም ላይ የለም። ፊሃ ሙንከር እሷ ውስጥ ሙንከር ካለበት ወዚማር ሙዚቃ ወለም የጁዝ ሁዱሩሃ አሉ ው እቺን መሳተፏ አይቻልም አሉ አን ብኑ በር አነቢ ስ ላ ስለም ቃል ኢዛዳ አህዱኩም አሉ፣ ነቢዩ አንዳችሁ ከአንዳችሁ አካል ከጠራ አኻሁ ወንድሙን ፈልዩጂብ አሉ ነቢዩ መልሲ ስጥ በምን ዑርሰን በሰርግም ቢሆን ካአና አውናሁ አሉ ነቢዩ አለይሂ ሰላቱ ወሰላም እሱንም የመሰለ ጥሪ አንድ ወንድም ቢጠራ ትሄዳል፣ ዋጅብ ነው። ምስኪንም ይሁን ሀብታምም ይሁን ከጠራ ትሄዳል። ይሄ ሙተፈቅ የሆነ ነቢዩ የተናገሩት ቡኻሪና ሙስሊም ውስጥ የተዘገበ ሀዲሱ ነው። ቦታው ላይ ሙንከር ካለስ አትሄድም። ለምን አላህ ስብን ወተዓላ ኢነኩም ኢዛም ምስሩ ማላ እንዲህ አይነት ፀያፍ ያለበት ቦታ ላይ ደግሞ የምትጣዱ ከሆነ እናንተም የእነሱ አምሳያ ናቸዋል። ጸያፍ የሆነ ነገር ከሌለ ትሳተፋለ፣ ትሄዳለ፣ ጠርቷል፣ ትበላል። አማ ሙንከር ካለው ወይ እንካር ታደርጋለህ ቦታው ላይ ደርሰህ ሙዚቃ ከሆነ ሙዚቃውን ዝጉ ሴት ለብቻ ወንድ ለብቻ ምትል ከሆነ ትሄዳል። ካልሆነስ አርፈ ነው የምትቀመጡ ያ ቁርዓን ስለሚመለከት። ወቃል ብኑ ቴሚ ወዛሊክ አላህ ተዓላ ቀድ አመረና በኢንካሪል ሙንከራ ነ፣ ጸያፊውን ነገር በማውገዝ አዞናል። ብሄሰብ ሊምካን በምንችለው ልክ ነው። ምሳሌውን ፕሌን ላይ ወደ ቻይና ሚሄዱ ወደ ዱባይም ወደ ተለያየ ቦታ ስትሄዱ ፕሌን ላይ ሙዚቃ ይከፍታል። ወይንም ደግሞ አንዳንድ ፕሌኖች ኸምር ጭኖ ነው የሚሄዱት አላቸው። ኸምር ወይንም ደግሞ እስር ቤት ውስጥ ታሳሪዎቹ የሚሰሩትን ጸያፍ ነገር ርቄ ሊሂድ ወይም ደግሞ ከእስር ቤት ልውጣ ቢባል አይቻልም። ይሄ ከአቅም በላይ ነው የሚባለው። ወይ ትራንስፖርት ገባችሁ፣ ከዚህ ወራቤም፣ ከዚህ የተለያየ ቦታ ሄዳችሁ አማራጭ አታችሁ ገባችሁ፣ ሙዚቃ ከፈተ ዝጋ ብትሉ ትንቢያል። ምን ታደርጋለ? ከአቅም በላይ ነው። ቢያሰብ ኢምካን ነው በምችለው ልክ። ወዶት አወድሶት መንሃጁን ደግፎ ሂዶ ከተቀላቀለ ተቀላቅሏል። ይሄ ከራማ የለው ምሳሌ፣ እነ ብኑ ሙነወር ሙብተዲን መራቅ፣ ሙብተዲን መራቅ የምትሉ ከሆን ለሀጅ አትሄዱም ወይ ምናምን። ሀጅ የምትሄዱት በማን መንገድ ነው አሉ ፓስፖርት እንሰጣለን፣ የእነሱን ቃላት አንል፣ እንሄዳለን ሀጅ አድርገን እንመጣለን እንጂ በእነሱ ቃይዳ ተስማማን ማለት ነው እንዴ! ይሄ ተገደ የምታደርገው ነገር አለ። ተገደ ሳትፈልግ፣ ግን ወደ ከነሱ ጋር ፈቶ እየተነሳ ከነሱ ጋር አብረ እየበላ ከነሱ ጋር ለዳ አብረ አንድ ወንበር ላይ እየተቀመጥ ከነሱ ጋር መንገድ አብረ እየተጓጓዝ ይሄ ነው የተከለከለው፣ እንጂ ከአቅም በላይ ከሆነ ምንም አድረጋቸል ቢሄሰብል ኢምካን አለ ኢብኑ ተይሚያ በተቻለው ልክ። እኛ መጅሊዝን ፈልጎ ሄዶ የተቀላቀሉ ሰዎች፣ የኢኽዋንን ጥሪ የሚጣሩ ሰዎች፣ ኢኽዋንን የሚደግፉ ሰዎች መስጊዶቻቸው ላይ ለዳዋ አብሮ የሚሳተፉ ሰዎች ከእነሱ ጋር አብሮ የሚያጨብጭቡ ሰዎች እናወግዛለን። በአንዳንድ ጉዳይ ተገዶ ግን መንገድ ላይ ቢገናኙ ከእነሱ ጋር ናቸው አይባሉ። ይህን መለየት ያስፈልጋል። ፈመን ሓደራ ብክትያር ይሄ አለ። በእሱ ምርጫ የተሳተፈ ሰው ወለም ዩንክር ደግሞ ይሄንም አላወገዘም። እኔ ኤልያስ ለማስተካከል ነው ብሎ ገብቶ አልነበር? እንዴት አላያወገዙት? መቼ ነው የሚያወግዙት? መቼ ነው ዘንድሮ? እሺ፣ ምርጫ አልተሳካ። እስከ አምስት ዓመት ፕሬዚዳንት አቶ ነው ትጀምራላችሁ። ለመድረሳ ለዳዋ ነው ሲነበር። እሺ፣ ቀረሺ አባል ነው የሆናችሁት። አሁን ትጀምራላችሁ ረድ ማድረግ በይክባ የለም አይታሰብም። ፈቀድ አሰላ ወረሱለሁ በምርጫው ተሳትፎ ያንን ነገር ካላወገዝ አላህና መልእክተኛውን አምፅዋል። ቢተርኪ ማአመረሁ ብሂ መጥፎን ነገር ማውገዝን ትተዋል። ከማአመረሁ ላሁ አላህ እንዳዘዘው ሁወ ሸሪኩ እልፉሳቅ አል አያችሁ፣ እንዲህ አይነት ወዶ አምኖበት ሂዶ የሚቀላቀል አካል የፋሲቆች የሙብተዲዎች ጓድ ነው አለበ በቃ አይለይም። በሆነ ጉዳይ መገናኘት ይለያያል። ወደ አስበህበት መንሃጅን ቀይረ ከሆነ እዛው ማልበስ ነው አህለሱና ስተውን

የሆን ነገር ሊከሰት ይችላል። ወይም ደሞ ታስራችሁ እስር ቤት ላይ የሆነ ነገር ሊከሰት ይችላል። ወይም ደሞ የሆነ ቦታ እየሄዳችሁ ትራንስፖርት ላይ የሆን ነገር ሊከሰት ይችላል ወይ እንደ አጠቃላይ ደግሞ ያለነበት ሀገር ውስጥ የሆን ነገር ሊከሰት ይችላል። ያ ማለት ፈልገ እስካልሆነ ድረስ አይመለከትም። ሚን ገይሪ ደሩረቲን ደሩራ ሳይኖር ሳይገደድ የሆነ ነገር ካደረገ ወላ ይንክሩል ሙንከር ከማ አመረሁ الله هو شريك الفساق ፍላጎቱ ከሆነ የፋሲቆች ጓድ ነው። ፊፍስቂህም በፍስቃቸው ሸሪክ ነው። ፈየልሐቅ ቢህም እነሱ የሰሩትን ነገር ያገኛል። ያል ይህ መጅቡል ፈታዋ 28ኛው ሙጀለድ 21ኛው ላይ ነው።